ትራምፕ ከቀድሞው የአሜሪካ ፕሬዝደንት ጆን ኤፍ ኬነዲ ግድያ ጋር የተያያዙ ሰነዶችን ይፋ አደረጉ። እስራኤል ከሁለት ወራት ተኩስ አቁም በኋላ በጋዛ ድጋሚ ሙሉ ጦርነት ማውጃን አስታወቀች። ቱርክ የፕሬዝደንት ኤርዶጋንን ዋና ተቀናቃኝ አሰረች። ለ22 ዓመት ሴት መስሎ በሴቶች ገዳም ውስጥ የኖረው ሰው። ሀቲን እና ትራምፕ በተጠባቂው የስልክ ውይይታቸው በምን ጉዳዮች ላይ ተነጋገሩ? ዝርዝር መረጃዎችን ቴሌግራም ቻናላችን ላይ ያገኙታል። ትራምፕ ከቀድሞው የአሜሪካ ፕሬዝደንት ጆን ኤፍ ኬነዲ ግድያ ጋር የተያያዙ ሰነዶችን ይፋ አደረጉ። በብሔራዊ ቤተመዘክር ድረገጽ የወጡት የመጀመሪያዎቹ የኤሌክትሪክ ቅጂዎችና ሌሎች 80 ሺህ ኮፒዎች በፍትህ ዲፓርትመንት የህግ ባለሙያዎች ከተገመገሙ በኋላ ይታተማሉ ተብሏል። ፕሬዚደንት ትራምፕ የጥቁር መብት ተሟጋች የነበረው ማርቲን ሉተር ኪንግ ጃር ግድያ የተመለከቱ ሰነዶችንም ይፋ እንደሚያደርጉ ቃል ገብተዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከ1963 የቀድሞው ፕሬዚደንት ጆን ኤፍ ኬኔዲ ጄፍ ኬ ግድያ ጋር የተያያዙ ሰነዶች በትናንትና ዕለት በመልቀቅ በታሪክ በተፈጸመው አስደንጋጭ ክስተት ላይ ግልጽነት እንዲኖር በምርጫ ቅስቀሳ ወቅት የገቡትን ቃል ተግባራዊ ለማድረግ እንደሚፈልጉ አሳይተዋል። ሚስጥራዊ ሰነዶችን ጭምር የያዙት ዲጂታል ሰነዶች ወደ ኑክሌር ጦርነት ሊያመራ ጫፍ ደርሶ ከነበረው የኩባ የሚሳይል ቀውስ በኋላ ብዙም ሳይቆይ በአሜሪካና በያኔዋ ሶቪየት ህብረት፣ በአሁኗ ሩሲያ ግንኙነት ዙሪያ ፍርሃት ነግሶ እንደነበር ያሳያሉ። አብዛኞቹ ሰነዶች የሚያወሱት ገዳዩ ሃርቬይ ኦስዋልድ በሶቪየት ያሳለፈውን ጊዜና በ1913 በዳላስ ኬኔዲ እስከተገደሉበት ድረስ ባሉ ወራት ያደረገውን እንቅስቃሴ ለማወቅ ያደረጉትን ምርመራ ነው። በሰነዱ ላይ የተደረገው የመጀመሪያው ምርመራ በብዙዎች ዘንድ ይሆናል ተብሎ ከሚታመነው ያፈነገጥ አይደለም። የትራምፕ የጤናና የሰው አገልግሎት ጸሐፊ ሮበርት ኤፍ ኬኔዲ ጃር ባጎቱ ግድያ ላይ የአሜሪካ ሴንትራል ኢንተለጀንስ ኤጀንሲ ሲአይኤ እጁ አለበት ብሎ እንደሚያምን ተናግሯል። የጄኤፍኬ የልጅ ልጅ የሆነችው ጃክስ ችሎስበርግ በኤክስ ገጹ የትራምፕ አስተዳደር መረጃውን ሊለቅ መሆኑን ለማንኛውም የኬኔዲ ቤተሰብ አላውቀውም ብሏል። በጄኤፍኬ ላይ መጽሐፍ የጻፉት የሃርቫርድ ዩኒቨርሲቲ ፕሮፌሰር ፍሬድሪክ ሎግቫል የሰነዶቹ መለቀቅ የጎደሉ ክፍተቶችን ለመሙላት ሊረዳ እንደሚችል ገልጸዋል። ምንም ሳይቀናነሱ ሙሉ ሰነዶችን ማግኘት አስፈላጊ ነው። ነገር ግን ስለ ግድያው ከዚህ በፊት ያውቅነውን የሚያስቀይር የተለየ ውጤት ይገኛል ብዬ አላስም። አንድ ሚስጥር የሚል ሰነድ የተጻፈበት ሰነድ የዋረን ኮሚሽን ሲያይና የውጭ ጉዳይ ሚኒስቴር በሶቪየቷ ሴትና ግድያ ፈጽመዋል በተባለው አሜሪካዊ ኦስዋልድ መካከል ስላለው የጋብቻ ግንኙነት የሰጡት መረጃ ስላለው ልዩነት የሲአይኤ ሰራተኛን ሊዊ ግሪን ጠይቆ በእጅ ጽሑፍ ያሰፈረበት ነው። በርካታ አሜሪካውያን ጄኤፍኬ በሴራ ተገድለዋል ብለው ያምናል። ትራምፕ ባለፈው ጥር ወደ ዋይት ሀውስ ከገቡ በኋላ ብዙም ሳይቆዩ ነበር ሰነዶቹ እንዲለቀቁ ትዕዛዝ ያስተላለፉት። ይህን ተከትሎ የአሜሪካ የፌዴራል ምርመራ ቢሮ ከዳላሱ የኬኔዲ ግድያ ጋር የተያያዙ በሺዎች የሚቆጠሩ ሰነዶች ለመፈለግ ተገድደዋል። ፕሬዝደንት ትራምፕ የጥቁር መብት ተሟጋች የነበረው ማርቲን ሉተር ኪንግ ጃር ግድያ የተመለከቱ ሰነዶችንም ይፋ እንደሚያደርጉ ቃል ገብተዋል። እስራኤል ከሁለት ወራት ተኩስ አቁም በኋላ በጋዛ ድጋሚ ሙሉ ጦርነት ማውጃን አስታወቀች። ዝርዝር መረጃዎችን ቴሌግራም ቻናላችን ላይ ያገኙታል። ጠቅላይ ሚኒስትር ኔታንያሁ የትናንቱን መጠነ ሰፊ ጥቃት ገና መጀመሩ ነው ሲሉ ዝተዋል። በትናንቱ ጥቃት የሐማስ ከፍተኛ አመራሮችን ጨምሮ ከአራት መቶ በላይ ንጹሐን ተገድለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ሙሉ ጦርነት መጀመሩን ትላንት ምሽት በቴሌቪዥን ባስተላለፉት መልእክት ተናግረዋል። በትላንትናው ዕለት በጋዛ የተለያዩ አካባቢዎች ከሁለት ወራት በኋላ ለመጀመሪያ ጊዜ በተደረገ መጠነ ሰፊ ጥቃት ከአራት መቶ በላይ ንጹሐን መሞታቸውንና እና አሁንም በፍርስራሾች ውስጥ አድራሻቸው የጠፉ ሰዎች መኖራቸውን የጋዛ ጤና ሚኒስቴር መግለጫ አመላክቷል። በቤት ላሂያ አራፋ፣ ኑሲራት እና አልማዋሲ ላይ የደረሰው የአየር ድብደባ የጋዛ ነዋሪዎች ከጥር ጀምሮ አግኝተውት የነበረውን አንጻራዊ ሰላም ያደፈረሰ እና ሆስፒታሎችም በድጋሚ በተጎጂዎች እንዲሞሉ ያደረገ ነው። ኔታንያሁ ከዚህ ጥቃት በኋላ በሰጡት መግለጫ ይህ ገና ጅማሬው ነው፣ በውጊያ ውስጥ ሆነን ድርድራችንን እንቀጥላለን ብለዋል። ጠቅላይ ሚኒስትሩ በንግራቸው እስራኤል በሐማስ ሥር የሚገኙ ታጋቾችን ለማስለቀቅ ለሐማስ ያቀረበቻቸው የስምምነት ሐሳቦች በሙሉ ተቀባይነት ባለማግኘታቸው ወደ ውጊያ መመለሳቸውን ገልጸዋል። ሁሉምን ታጋቾች ለማስመለስ፣ ሐማስ ለእስራኤል ስጋት አለመሆኑን ለማረጋገጥ እና ለማጥፋት እንዲሁም ሁሉም የጦርነት ግቦቿን ለማሳካት እስራኤል ትግሏን ትቀጥላለች ብለዋል ጠቅላይ ሚኒስትሩ። ከጅምሩ በርካታ ፈተናዎች በዝተውበት የነበረው ጊዜያዊ ተኩስ አቁም በሺዎች ለሚቆጠሩ ፍልስጢማውን እስረኞች እና ለታጋቾች መለቀቅ ምክንያት መሆን ችሎ ነበር። የመጀመሪያው የተኩስ አቁም ምዕራፍ በመጋቢት ወር መጀመሪያ ላይ ካበቃ በኋላ ሁለቱ ወገኖች የተኩስ አቁም ስምምነቱን ወደፊት እንዴት ማስቀጠል እንደሚቻል አልተስማሙም። ይህን ተከትሎ የትላንቱ ጥቃት በዘላቂነት ጦርነቱን ለማስቆም የሚደረገው ጥረት ተስፋ ያጨለመ መሆኑን ቢቢሲ ዘግቧል። በእስራኤል እና ሐማስ መካከል በሚደረገው ድርድር ከሚሳተፉ አካላት መካከል አንዱ የሆኑት የግብጽ የውጭ ጉዳይ ሚኒስትር ቃል አቀባይ ታሚም ካሊፍ የአየር ጥቃቱ የተኩስ አቁም ስምምነቱን በግልጽ የጣሰ የወራት የድርድር ጥረትን ያከሰረ ነው ብለውታል። የአሜሪካ ብሔራዊ ደህንነት ምክር ቤት ቃል አቀባይ ብሪያን ሂዩዝ በበኩላቸው ሐማስ የተኩስ አቁም ስምምነቱን ለማራዘም ታጋቾችን ሊፈታ ይችል ነበር፣ ይልቁንም እምቢተኝነትን እና ጦርነትን መርጧል ብለዋል። እስራኤል በመጀመሪያው ዙር ስምምነት መሠረት ወታደሮቿን ከጋዛ በምታስወታበት ሂደት እና በዘላቂ ጦርነት ማቆም ዙሪያ ከሐማስ ጋር በአሁኑ ወቅት እንደምትደራደር ስትጠበቅ ሙሉ ጦርነት አውጃለች። ይህም ከ15 ወራት በላይ የዘለቀውን የፊልስጤማውን ሰቆቃ ዳግም እንደሚያስጀምር፣ በአካባቢው ያለውን የሰብዓዊ ሁኔታ ይበልጥ አስከፊ እንደሚያደርገው እየተዘገበ ነው። ቱርክ የፕሬዝደንት ኤርዶጋንን ዋና ተቀናቃኝ አሰረች። ዝርዝር መረጃዎችን ቴሌግራም ቻናላችን ላይ ያገኙታል። ኢማሞግሉ በኤክስ በቪዲዮ ባስተላለፉት መልእክት ተስፋ እንደማይቆርጡና ለሚደረግባቸው ጫና ሸብረክ እንደማይሉ ጽፈዋል። የኢስታንቡል ገዥ ቢሮ በከተማዋ ሁሉም ስብሰባዎች እና ተቃውሞዎች እንዳይካሄዱ ለአራት ቀናት የሚቆይ እግድ አስተላልፏል። የቱርክ ባለስልጣናት የፕሬዝደንት ኤርዶጋን ዋና ተቀናቃኝ የሆኑትን በሙስናና የሽብር ቡድንን በመርዳት በመክሰስ ዋና ተቃዋሚው በቀጣይ ፕሬዝደንት ላይ የተፈጸመ መፈንቅለ መንግስት ሲል የገለጸውን እስር በዛሬው ዕለት ፈጽመዋል። የሪፐብሊካን ፐፕልስ ፓርቲ ሲኤችፒ አባል የሆኑት የኢስታንቡል ከንቲባ ኢክረም ኢማሞግሉ የሽብር ድርጅትን በመምራት በጉቦና ጨረታ በማጭበርበር ክሶች ሁለት የተለያዩ ምርመራዎች ተከፍተውባቸዋል። የኢማሞግሉ ፓርቲ ቱርክን ከሁለት አስር ዓመታት በላይ የመሩት ፕሬዝደንት ኤርዶጋን ተፎካካሪ አድርጎ ሊሰማቸው ጥቂት ቀናት ነበር የቀሩት። ለሁለት የስልጣን ዘመን የኢስታንቡል ከንቲባ የሆኑት ኢማሞግሉ ወደፊት በሚደረግ ምርጫ ተፎካካሪ ይሆናሉ ተብሎ ይጠበቃል። የኢስታንቡል የአቃቤ ሕግ ቢሮ የመጀመሪያ ምርመራውን አስመልክቶ ባወጣው መግለጫ ጋዜጠኞችና ነጋዴዎችን ጨምሮ 100 ሰዎች ማዘጋጃ ቤት ከሰጠው ጨረታ ጋር በተያያዘ የወንጀል ተግባር ተሳትፈዋል የሚል ጥርጣሬ እንዳለው ጠቅሷል። ቢሮው በሁለተኛ ምርመራው ኢማሞግሉ በቱርክና በምዕራባውያን አጋሮቿ በሽብር የተፈረጀውን የኩርድ ሰራተኞች ፓርቲን ፒኬክ ይረዳሉ የሚል ክስ አቅርቦባቸዋል። ከንቲባው የታሰሩት የኢስታንቡል ዩኒቨርሲቲ ዲግሪያቸውን ውድቅ ካደረገ ከአንድ ቀን በኋላ ነው። ዩኒቨርሲቲ ውሳኔውን የሚያጸናው ከሆነ በፕሬዝደንታዊ ምርጫ እንዳይወዳደሩ ያደርጋቸዋል። የኢስታንቡል ገዥ ቢሮ በከተማዋ ሁሉም ስብሰባዎች እና ተቃውሞዎች እንዳይካሄዱ ለአራት ቀናት የሚቆይ እግድ አስተላልፏል። ለ22 ዓመት ሴት መስሎ በሴቶች ገዳም ውስጥ የኖረው ሰው ዝርዝር መረጃዎችን ቴሌግራም ቻናላችን ላይ ያገኙታል። የሚረዳው አጥቶ ወደ ገዳም የገባው ሰው በመጨረሻም ጾታው ሲታወቅበት ከገዳም መውጣቱ ተገልጿል። ፍራንክ ታቫሬስ የዶሚኒካን ሪፐብሊክ ሲሆን እናት እና አባቱን በትራፊክ አደጋ ምክንያት ገና በሕፃንነቱ ነበር ያጣው ተንከባካቢ ቤተሰብ ያጣው ይህ ሕፃንም በአቅራቢያው ወደሚገኝ አንድ የሴቶች ገዳም ያመራል። በገዳሙ ውስጥ ይኖሩ የነበሩ አንዲት እናትም ወላጆቹ የሞቱበትና የሚንከባከበው ሰው እንደሌለው በመረዳት አብረውት እንዲኖር ይፈቅዱለታል። ረጅም ጸጉሩ፣ አፍንጫው እና የፊቱ ቅርጽ የሴት መልክ የሰጠው ይህ ሰውም በገዳሙ ውስጥ ያስጠለሉት ህፃን ልጅ ጾታው ወንድ መሆኑን እንደማያውቁም ተናግሯል። ሲስተር ማርጋሪታ በሚል ስም የሚጠራው ይህ ሰው ከትንሽ ጊዜ በኋላ ህፃኑን ያስጠለሉት እናትም ሕይወታቸው ማለፉ ተከትሎ ይህ ሰው ሕይወቱን ከሌሎች የመነኑ ሴቶች ጋር እንዲኖር ይደረጋል። ከሴት መናኞች ጋር በገዳም ውስጥ ህይወቱን የቀጠለው ይህ ሰውም እያደገ ሲመጣ ወንድ መሆኑን እንዳያውቁበት ሰፋፊ ልብሶችን መልበስ፣ የወር አበባ ህመሙ እንደበረታበትና ሌሎች የማስመሰል ድርጊቶችን ሲያደርግ እንደነበር ተገልጿል። በመጨረሻም በገዳሙ ውስጥ አብራው ከምትኖር እና ሲስተር ሲልቪያ ተብላ ከምትጠራ መናኝ ጋር ፍቅር እንደያዘው ተናግሯል። ሲስተር ሲልቪያም እውነተኛ ማንነቱ ስታውቅ የፍቅር ጥያቄውን ተቀብለው ጥሩ ጊዜ እያሳለፉ እያለ እርግዝና ይፈጠራል። ከእርግዝናው በኋላ የህይወት የምስቅልቅል ተጀመረ የሚለው ይህ ሰው እሶ ከገዳሙ ንውጣ ስራ እንፈልግ፣ ልጃችንንም እናሳድግ የሚል ጥያቄ ብታቀርብለትም ጥያቄውን ሳይቀበል እንደቀረ ተናግሯል። ከትንሽ ጊዜ በኋላ ከገዳም ወጥቶ ወንድነቱን ተቀብሎ ስራ መጀመሩን የሚናገረው ይህ ሰው ሲልቪያ ግን ከልጁ ጋር ወደ አሜሪካ መጓዙን ኦዲቲ ሴንትራል የዶሚኒካ ብዙሃን መገናኛዎችን ዋቢ አድርጎ ዘግቧል። ሲልቪያን ካጣበት ጊዜ ጀምሮ በኋላ ብቻውን እየኖረ መሆኑን የሚናገረው ይህ ሰው አሁን ላይ የ73 ዓመት አዛውንት የሆነው ሲሆን ከሲልቪያ ጋር ጣፋጭና የማይረሳው የፍቅር ጊዜ አሳልፊ ያለሁ ብሏል። ሕቲንና እና ትራምፕ በተጠባቂው የስልክ ውይይታቸው በምን ጉዳዮች ላይ ተነጋገሩ? ዝርዝር መረጃዎችን ቴሌግራም ቻናላችን ላይ ያገኙታል። ሁለቱ መሪዎች አንድ ሰዓት ከ ደቂቃ በፈጀ የስልክ ውይይታቸው የዩክሬን ጦርነትና የሁለትዮሽ ግንኙነትን ማደስ የውይይቱ አካል ነበር። ህቲን እና ትራምፕ በስልክ ባደረጉት ውይይት በዩክሬን ዙሪያ ስላለው ሁኔታ ዝርዝር እና ግልጽ የሐሳብ ልውጥ ማድረጋቸውን ክሬምሊን አስታውቋል። ህቲን እና ትራምፕ የዓለም ደህንነትን ለማረጋገጥ ካለባቸው ልዩ ኃላፊነት አንጻር ግንኙነታቸውን መደበኛ ለማድረግ ያላቸውን ፍላጎት ገልጸዋል ብሏል ክሬምን በመግለጫው። የስልክ ውይይቱ በዋናነት በተለይ በዩክሬን ያለውን ጦርነት በስምምነት ለመቋጨት አሜሪካ ባቀረበችው ዕቅድ እንዲሁም የአሜሪካ ሩሲያን ግንኙነትን ወደነበረበት መመለስ ላይ ያተኮረ እንደነበረ የክሬምሊን ቃል አቀባይ ዲሜትሪ ፔስኮቭ አስታውቀዋል። ከቲም ከትራምፕ ጋር ባደረጉት ውይይት በዩክሬን ያለውን ግጭት በሰላማዊ መንገድ ለመፍታት ቁርጠኛ እንደሆኑ ማሳወቃቸውንም ፔስኮቭ አሳውቀዋል። የሰላሳ ቀናት የተኩስ ስምምነት እንዲደረስ እና በዩክሬን ያለውን ግጭት በሰላማዊ መንገድ እንዲፈታ ለኬድ የሚደረገው የውጭ ወታደራዊና የመረጃ ድጋፍ ሙሉ በመሉ መቆሙ ቁልፍ ቅድመ ሁኔታ መሆኑንም የክሬምሊን ቃል አቀባይ አስታውቀዋል። ፐቲን እና ትራምፕ በስልክ ውይይታቸው የሁለቱ ሀገራ ግንኙነትን ማሻሻል ላይ መወያየታቸውን ደግሞ ዋይት ሀውስ አስታውቋል። በአሜሪካና ሩሲያ መካከል ያለው የተሻሻለ የሁለትዮሽ ግንኙነት ትልቅ ጥቅም እንዳለው መግባባት ላይ ደርሰዋል ሲል ገልጿል። የሁለቱ ሀገራት የወደፊት ግንኙነት በርካታ የኢኮኖሚ ስምምነቶችን እንዲሁም ከሰላም ጋር ተያይዞ ጂኦፖለቲካዊ መረጋጋትንም ያስገኛል ሲል አክሏል። ትራምፕ የአሜሪካ ፕሬዝዳንት ሆነው ከተሾሙ በኋላ በሁለቱ ፕሬዝዳንቶች መካከል ይፋዊ የስልክ ውይይት ሲደረግ ይህ ሁለተኛው ነው። በከቲን እና ትራምፕ መካከል የመጀመሪያው የተካሄደው በየካቲት ወር እንደነበረ ይታወሳል። ትራምፕ በምርጫ ቅስቀሳቸው ወቅት ከከቲን ጋር ያላቸውን ግንኙነት በመጠቀም ሩሲያ በዩክሬን የምታደርገውን ወታደራዊ ዘመቻ በ24 ሰዓት ውስጥ ማቆም እንደሚችሉ መናገራቸው ይታወሳል። ትራምፕ ወደ ዋይት ሐውስ ከተመለሱ በኋላ በፈረንጆቹ በ2022 በሩሲያ እና በዩክሬን መካከል የተጀመረው ጦርነት እልባት እንዲያገኝ ግፊት ሲያደርግ ቆይቷል።